አላቀኝም በነገራችን ላይ በሃይማኖት ደርድር አላቅ ማርያምን ነው የምላቸው። እናቴ ትሙት ይህን ማህተቤ ከምትቆርጡ ቅዱስ ሚካኤል ሚካኤልሱ ምስክር ነው፣ አንገቴን እንድትቆርጡ ነው የምፈልገው። በተለይ ክርስቶስን ሳልክድ እመቤቴን አዛኝቷን ሳልክድ ውሰደኝ፣ ገብርኤልን እንዶ ፈጣሪን ተዋህዶን ሳልክድ ውሰደኝ። እንዶ ለመካድ እንዶ እንዶ እንዶ ሀሳቡ ራሱ እንኳን መሆን አይደለም ሀሳቡ ወደ አይምሮ የመጣለታ ፈጣሪው ግደለኝ። እኔ ኦርቶዶክስ ነው ሞት

ሰላም በመላው ላይ የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ። የሉል እግዚአብሔር ስብ የተመሰገነ ይሁን። ተዋህዶ መንደር እንግዲህ ከዚህም ከዛም ለእናንተ ወቅታዊ ይሆናሉ ይመቻሉ፣ ያስተምራሉ ብዬ የማስባቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት እንደተመለከታችሁት እንግዲህ በጣም ብዙ ሰዎች እንግዲህ በዚህ በእምነት መቀያየር ምክንያት ብዙ አይነት አባባል ሲባል እንሰማለን ማለት ነው። በተለይ ደግሞ በዚህ በሶሻል ሚዲያ ላይ እንግዲህ ብዙ አይነት ንግግሮችን ይናገሩና አንዳንድ ሰዎች ወደ ሌላ አካባቢ ይሄዳሉ። በዚህ ምክንያት ብዙ ሰው የራሱን የሆነ አስተያየት ይሰጣል፣ ይረበሻል፣ እንደገና ደግሞ እስከ ጠብ ድረስ ይደረሳል ማለት ነው። እና ይሄ ነገር ትክክል ነው ወይ? ማንም ሰው የራሱ መብት አለው። ነገር ግን መማርና በደንብ ራስን አስተካክሎ የቆመ ማንኛውም ሰው ለእንደዚህ አይነት ነገር ይዳረጋለው የሚለውን ነገር እንግዲህ እንድንነጋገር ብዬ ነው ዛሬ ይህን ያዘጋጀሁላችሁ ማለት ነው። እናንተ ይህችን ነገር አይታችሁ ከወደዳችኋት የተለመደችዋን እንግዲህ ላይክ አድርጉልኝ ኮሜንታችሁ ሀይለኝ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ ወደ ፕሮግራም ልግባላችሁ። መልካም ጊዜ ይሆንላችሁ። እኔ እኔ የምለው ከወንዶቹ ይልቅ ማለት ነው የሴቶቹ ናቸው እንዲ የነፍስ ነገር የሚያስጨንቃቸው። ማለት ብዙ ጊዜ አይታችሁ ከሆነ ቤተክርስቲያን በጣም በቃ ሞላ ከተባለ 80 ፐርሰንት 85 ፐርሰንት ሴቶች ናቸው። ወንዶቹ 10፣ 15 ቢበዛ 20 ፐርሰንት ናቸው። የነፍስ ነገር የሚያስጨንቃቸው ሴቶቹ ሆኖ ነው ወይስ ችግር ያለባቸው በቃ ወደ ቤተክርስቲያን መቅረብ ያለባቸው ሴቶቹ ናቸው ነው ወይስ ወንዶቹ በአጠቃላይ ምንም ነገር አያስጨንቀንም ለምን ድን ነው በእውነት፣ ሁልጊዜ ነው ጥያቄ የሚሆንብኝ። አሁን ራሱ እዚህ ሳሊ ተምረት በእርግጠኝነት 85 ፐርሰንቱ ምናምን ሴቶች ናቸው። ኢቭን የሴቶቹ ሞልቶ የወንዶቹ ላይ ያሉት ማለት ነው ኦልሬዲ ሚክስ ሆኗል እራሱ በቃ እንትኑ ቦታ ጠፍቶ ማለት ነው። እና በጣም ነው የሚገርመኝ ማርያም፣ ሴቶቹ ለምን ድን ነው የምትበዙት? ወንዶቹ ደግሞ ለምንድን ነው ማን ምናንሰው? ለምን ድን ነው ቤተክርስቲያን ማን ሄደው? ለምንድን ነው ግራ ነው የሚገባኝ። እግዚአብሔር እስኪ መልሱልኝ በቅንነት እና ቤተክርስቲያን ደግሞ የማይወደውን ጓደኛችሁን ደግሞ ሜንሽን አርጉለት። እናንተ እያናንተ እያሰነፋችሁን ነው። እዚህ ከቤተክርስቲያን ራቅ ነው በሽታ ያሳዝናል። ብቻ እኔ ኦርቶዶክስ ነው ሞት ፈል መብትን የማንም ሃይማኖት አለቀም በድንጋይ ማመን ይቻላል ግን ኦርቶዶክስን አይ ላቭ ኦርቶዶክስ ቤተ ክርስቲያን ገና ጫማ ውልቄ ስገባ መንፈሴ ሁሉም የሚረበሸው የለቀኝ ጸበልማ ከጨመርኩበት እውነተኛ ካህን ከተገኘ እንዴት አድርጎ ያረሰርሳል። አልበሰል፣ የሆድ ደዌ ካለብኝ አውልጦ ነው የሚጥለው። ከዚያ ውጭ የሌላ ሌላ ሃይማኖት አልገባበትም። ጴንጤ አሁን እዚህ ከተማ ላይ ፓስተር ለማድረግ እየተነቃነቃችሁ ነበር፣ በዚህ ሳምንት ያ አልሆነ። ፓስተር አልሆነም። ጌታን አልቀበልም። ከተቀበልኩት ቆየው። ያ 40 ቀን ነው የተቀበልኩት። ህፃናት ወደ ጌታ ይምጡ ሰዋቸው ስላለ እግዚአብሔር እኮ በኋላ እየተራመደ በፀሐይ ጨረር ላይ ሸርተት የሚጫወት ኢየሱስ ክርስቶስ እኮ በብርሃን ጨረር ላይ ሸርተት የተጫወተ አምላክ፣ በማይክሮ ሰከንድ ዓለምን ማጥፋት የሚችል ህፃናትን ልባቸውን ከፍቶ እግዚአብሔር ራሱ እንዲቀበላቸው ማድረግ አይችልም ወይ? ይችላል። ስለዚህ እኔ በአርባ ቀኔ ክርስትናን ተቀብያለሁ፣ ኢየሱስን ተቀብያለሁ። ኢየሱስን ተቀበል የምትለኝ ሙሽራ አረከው እንደ ወታደር ኢየሱስ ጌታ ነው ትለኛል እየመጣሁ ሁል ጊዜ። እኔ ወታደር ነው አላልኩም ማይ ፍሬንድ፣ የጌቶች ጌታ ነው። እኔ ኦርቶዶክስ ነኝ ነው ሞት ምንም አይሰራልኝ። ከኦርቶዶክስ ምንም አላጣው ምንም አላጣውም። መላእክት አሉኝ፣ ማርያም አለች፣ ኢየሱስ አለኝ፣ ስላሶች የሚባሉ አንድ ነው እግዚአብሔር አለኝ፣ እጣኗ አለኝ፣ ቡልኮ አለኝ፣ ሻሽ አለኝ፣ ጸበሉ አለኝ፣ እምነቱ አለኝ። ምን ይቀረኛል? ስለዚህ አይላ ቤት ካህኑ ጸናጽኑን ይዞ ታቦቱ ፊት ለፊት እንደዚህ በዜማ በያረዳዊ ዜማ ሲያንጎራጉር ደስ ይለኛል። እኔ ጴንቴ አጭር ቀሚስ በትልቅ መቀመጫ እየተቃጠልኩ መሞት አልፈልግም። እኔ ከሆነ አሁን ፍረት፣ በተለይ ክርስቶስን ሳልክድ፣ እመቤቴ አዛኝቷን ሳልክድ ውሰደኝ ገብርኤል እንዶ ፈጣሪዬን ተዋህዶን ሳልክድ ውሰደኝ እንዶ። ለመካድ ያስ እንዶ እንዶ እንዶ ሀሳቡ ራሱ እንኳን መሆን አይደለም ሀሳቡ ወደ አይምሮ የመጣለታ ፈጣሪው ግደለኝ፣ ግደለኝ፣ በቃ ውሰደኝ ገብርኤልን የምሬ ነው። ውሳዳይ ሁሌም ጸሎቴ ነው። ምን ብርቅ ነው ልሙት፣ ምን ሞት ብርቅ ነው እንዴ? ሰውየው እየተተረገፈ አደለ እንዴ? ደግሞ ለኢትዮጵያ ወይ በጣሬ በኢትዮጵያ ብድር ላይ ደግሞ ሞት ይፈራል? እን ሞት እኮ አይፈራ አይፈራ፣ እንደዛ ነገር ነው ሌላ ነገር ምንም ነገር የለውም። ለእኔ አትዘኑ ብያለሁ። እኔ በቀደምም ተናገር ያለው ለእኔ አትዘኑ፣ ለራሳችሁ ዘኑ። ሃይማኖታችሁን ውደዱ። ሃይማኖቴን አክብሩልኝ፣ ውደዱልኝ። ከወደዳችሁኝ ማለት ነው ከነ ክርስቲያን ከነ ኦርቶዶክስነቴ ውደዱኝ። ካለበለዚያ ደግሞ አትውደዱኝ። ገባችሁ? ከወደዳችሁኝ ከነ ሃይማኖቴ ገባችሁ አይደለን? ካለበለዚያ ግን ከነ ሃይማኖቴ መተውኔ አንቺን የማከብርሽ የምወድሽ ከነ ሃይማኖትሽ ነው። ሃይማኖትሽን አልነካብሽም፣ የኔን እንዳትነኪብ። እኔ ከኦርቶዶክስ ወጥቼ መኖር አልችልም። ፈጣሪ ይውሰደኝ፣ ወደ ሰባተኛ ሰማይ ይውሰደኝ እንጂ ከኦርቶዶክስ ወጥቶ ሕይወት የለም። ጉጋይ ምርሆንን ሕይወት ማፊ ሕይወት። እኛ እዚህ ሚዲያ ላይ መተን አሃ አይገዳው ስንል ምናምን እንትን መስሏችሁ ነው? አይደለ አይደለም። አንዳንዴ ስራ ያስገድዳችኋል። አንዳንዴ ምንድነው እሱ መሰላችሁ ጋይስ? እኛ እዚህ ጋር ስንጨፍር እግዚአብሔርን የምሬን ነው መላችሁ? ጨፍራውን ፈልገናል። እኔ ማርያምን እኔ ዘፈን ራሱ የለኝም። ሚዲያ ላይ ወጣችሁ እምነታችሁ የምትቀይሩ ሰዎች ሽሎ ናችሁ። እናታችሁ ማህፀኑ፣ ፈሳችሁ ብትቀሩ ይሻላችሁ ነበረ። ማርያምን ማርያምን፣ እንደናንተ ደግሞ የሚዘገንን ሰው የለም በነገራችን ላይ። እዛኛውም ሃይማኖት ሄዳችሁ የተሻለ ወንድና ገንዘብ ስታገኙ የምትቀይሩ የምሬ እኚህ በጣም ታዋቂዎች ናቸው። በቃ እኮ እናንተ የያዛችሁት ንግድ እንጂ የተሻለ እምነትን የሚያዝ ነው፣ ወደ ተሻለ መጠጋትን አይደለም። አስመሳይና አጭባርባሪዎች ናቸው። አሁን እንግዲህ እንደሰማችሁ የብዙ ሰው አቋም አንድ ነው። ነገር ግን ብዙ ጊዜ እንደነዚህ አይነት ነገሮች የምንሰማው በሶሻል ሚዲያ ላይ እና በቃ ለእይታ ያሉ ይመስላሉ አንዳንዶቹ እና ብዙ ጊዜ ለዚህ ነው እንደ ፉከራ አይነት ነገር ይመስላል የሚባለው ማለት ነው። እና አንዳንዱ ምክንያቱም ስራው ሌላ ነው። ግን እዚህ ላይ ኦርቶዶክስ ላይ እንደዚህ ነው እንደዚህ ነው ብሎ ብሎ ብዙ አይነት እንግዲህ ምክንያቶችን ይሰጣል ማለት ነው። ለዚህ ነው እንግዲህ ከሶሻል ሚዲያው ታዋቂው ከሞጣ ጀምሮ ያቀረብኩላችሁ ማለት ነው እና አንዳንዴ ደግሞ ብዙ ተከራካሪ ስለ ኦርቶዶክስ ተቆርቋሪ ምናምን ይመስሉ እና በሌላ ቦታ ደግሞ ሌላ ነገር የሚሰሩ ናቸው። ያው ጊዜው ሲደርስ ያወጣቸዋል ፈጣሪ ይወጣሉ፣ ይጋለጣሉ ማለት ነው። ሰሞኑን እንግዲህ አንድ እንደዚህ ወጣች ሴት አለች ማለት ነው። በዚህ ምክንያት ሰዎች መነጋገሪያ ስላደረጉት ያንንም ደግሞ ትንሽ ጠብ ላድርግላችሁ ብዬ ነው ዛሬ ይህን ነገር ያቀረብኩላችሁ ማለት ነው። በአጠቃላይ እኔ ሀሳቡን እንድትረዱት የምፈልገው ምንድን ነው እምነት የግል ነው እምነት የራስ ነው እና ራስን ማጠንከርና በዛ እምነት ጸንቶ መቆም የራስ ነው እንጂ ለሰዎች እይታ ተብሎ የሚያዝ ምንም አይነት እምነት እንደሌለው ሁላችንም እናውቃለን። እና የያዝነውን እምነት በስነ ሥርዓቱ አጥንጠን ከጨረስን በኋላ መለያየቱ እንኳን ብንፈልግ ያ የእኛ ጉዳይ እንጂ የሌላው ሃይማኖት ጉዳይ አይሆንም። ኦርቶዶክስ ዛሬ አይደለም ሰው የምታጣው፣ ዛሬ አይደለም ሰው የምታገኘው፣ ለዘላለም የቆየ ረጅም ዓመት ያለው እምነት እንደሆነ ሁላችንም እናውቃለን። እና ዛሬ በሶሻል ሚዲያዎች አንዳንድ ሰው ተገለባበጡ ተብሎ ብዙ ሹ ሊሰጠ የሚችለውን የሚገባው ነገር አይደለም። በተለያዩ አካባቢዎች የሚደርሱብን ጣጣዎች እንዳሉ ሁላችንም እናውቃለን በኦርቶዶክስ እና ያ ሁሉ ራሱ የዚህን ያህል አዲስ ነገር ሆኖ እንደዚህ በሐዘንም ሆነ በጩኸት ማሳለፍ ያለብን አይመስለኝም። በጸሎትና በጸሎት ነው ማንኛውም ህብረተሰብ በየአካባቢ መስዋዕትነት እንደሚኖር ኢትዮጵያ ውስጥ በጣም ብዙ ቦታዎች ላይ ብዙ አይነት እንግዲህ አደጋዎች እየደረሱ ወደ ኦርቶዶክስን ለማጥፋት የሚል ስም የተያያዘ ለምን አይጠፋም? የታወቀ ነው። ሚሊየን ህዝብ ሊጠፋ አይችልም። አንድ ቦታ ላይ የሆነ አደጋ ሊደርስ ይችላል። ነገር ግን ያ መስዋዕትነት ነው። ይህንን ነገር አክብሮ ማወቅና ለዛ ለሆነውም ነገር ደግሞ በጸሎት ለማሸነፍ መሞከርን የመሰለ ትልቅ ነገር አለ አይመስለኝም። የምናሰማው ጩኸት የሚባለው ጩኸት ለእግዚአብሔር እንዲደርስ በቤተ ክርስቲያን ውስጥ ያለ ጩኸት ነው እንጂ መሆን ያለበት ወጥተን ሰዎችን የሚያደናግር ወይም ሌላ አይነት ሽብር የሚፈጥር መሆን ያለበት ብዬ አላምንም። እና የራሳችሁን እንዲህ ኮሜንት ስጡ። እኔ ከዚህ በፊትም እንደነዚህ አይነት ነገሮች አቅርብ ያለው የአርሱኒም ማጣታችን እየሰው የኦርቶዶክሳውያንን ማጣት ከዚህ በፊት አቅርብ ያለው ነገር ግን ስቲል ያንን ነገር አላቀረብክም እያለ የሚናገርና ብዙ አይነት ንግግሮች፣ ኮሜንቶች የሚጽፉ ብዙ ሰዎች አሉ። ይሄ ተገቢ አይደለም፣ ክርስቲያናዊም አይደለም። በመጀመሪያ ደረጃ ለምን እኔ የምፈልገውን ነገር እዚህ ቦታ ላይ አላቀረብክልኝም ብሎ ከሰው ጋር መጣላት ትክክለኛ ክርስቲያናዊ ነው ብዬ አላምንም። በዚህም ምክንያት ነው ለምን ይህንን አላደረጋችሁም የሚለው ስሜት በጣም ስለጎለበተ አባቶቻችንን ቄሳ ውስጥ ሳይቀር መሳደብና መዘለፍ የጀመረ ነው ማለት ነው። እና ከእንደነዚህ አይነት ነገሮች ብንቆጠብ ጥሩ ነው ብዬ እንግዲህ አስባለሁ። ይሄ የኔ ኮሜንት የራሴ ሀሳብ ነው። የራሳችሁን ኮሜንት ጻፉበት። በተረፈ ጊዜም እንግዲህ በንግግሮች በጨዋታዎች መሀል መለያየት እና በሀሳብ መለያየት ያለ እስከሆነ ድረስ ይህንን ተገንዘባችሁ የራሳችሁን እንግዲህ ሀሳብ ስጡላለሁ። እስቲ የሆነች ልጅ እንግዲህ ስለወጣች ብዙ ሰዎች የራሳቸውን ስሜት ተናግረዋል። ስለሱ ደግሞ ትንሽ ላሰማችሁ ኦርቶዶክሶች ባካችሁ ባካችሁ፣ አንዳንዴም እንወቅ እንንቃ። አሁን እንጂ ከላይ የምታያዋት መሲህ የምትባለዋ ልጅ እኛ የምናቃት በስኪቶክ ነው፣ እዚሁ ነው የምናቃት። አረ እንዴ ለቤተ ክርስቲያን ስትቆም ስትናገር እናቃታለን፣ ግን እኛ ውስጥ ሚስጥሯን አናቅም። እኛ እኮ ከራሷ ከቤተ ክርስቲያን ወጡ እነ ትዝታው እነ ዘርፌ እነ ምርጥ ነሽ ከዚህ በፊትም እንደዚህ ለቀው ወተው ሃይማኖት ቀይረው፣ እኛ ምንም አልመሰለንም። ለምን ኦርቶዶክስ አምነ ፈልገ የምትገባበት ሃይማኖት ነው እንጂ ተገደ የምትገባበት ሃይማኖት አይደለም። ስለዚህ እቺ ልጅ የምናቃት የዚህ ቲክቶክ ላይ ነው። ከቲክቶክ ውጭ የሚያውቃት ካለ እስኪ ይምጣ። ለምንድን ነው አጀንዳ ይዘን የምንሄደው? ምን ምን ሄደው እንኳን መሲኮ፣ አረ እነ ትዝታው እነ ዘርፌ እነ ምርጥነሽ ሄደዋል። ቆሎዋን በልተው ያደጉ ልጆች ከቤተ ክርስቲያን፣ አረ ቆሎዋን ዳቦዋን በልተው ሰንበቴ በልተው ያደጉ ልጆች። እቺ የምናውቃት በቲክቶክ ስትለምን ቤተ ክርስቲያንን እንትስትል እናውቃታለን፣ ጥሩ ስትሰራ። በቃ ስትሄድ ደግሞ ሄደች ነው አጀንዳ ሆኖ እንዲራገብ ማን ነው ይፈቅድ ይሄ ሆን ተብሎ አሁን ደግሞ ጊዜው ስንዴና እንክርዳዱ የምንለይበት ነው እንኳን እሷ ጳጳስ ሊሄድ ይችላል ነገ ተረጎደ አንተ በሃይማኖት ጽንተ መኖር ነው ይሄ አጀንዳ ነው ብራ አጀንዳ ተሽክማ አትሩጥ መሲን ምናጋ ቲክቶክ ላይ ነው በቃ ሄደች ሄደች ነው እስካለች መልካም ሰርታለች። በቃ ቻው እንዴ! እቺ እሷ አንድ ሰው እንዴት ነው ሃይማኖታችን? እንዲህ እንዲህ ነው እንዲህ ነው የሚባል ተው እንጂ። ይሄ እንደ አጀንዳ ራሱ ቲክቶክ ላይ መታየት የለበትም። መስየደች መስየደች ለማስኛ ማየት እናውቃታለን። የምናቃት ቲክቶክ ላይ ነው እንዴ የፊት ታሪኳ ምን እንደሆነ ምን እናውቃለን? ተው ወንድሜ እንንቃ። አጀንዳ ዘንበልን ተሸክመን አንሩጥ። ክርስቲያን ብትሆን ለራሷ ሌላ ሃይማኖት በተቀየር ለራሷ። እኛ ምንድን ነው የምንጠቀመው ከሷ የምንጎዳው? ነፍሷ የእሷ ነፍስ ነው። አንተ ስለ ራስ ጠንክረና ታትረ ያዝ። ዝም ብለህ አጀንዳ ይዛ አትሯሯጥ። አመሰግናለሁ። ከሁን ወደ ቲክቶክ ላይ የሷን ፎቶ መረጠፍ አያስፈልግም። ሄደችም ብሎ ማውራት አያስፈልግም እ የነሱን አጀንዳ ማካሄድ ነው ያስከው ቲክ የምናውቃት ቲክቶክ ላይ ነው። ከቲክቶክ ነው የሄደችው። በቃ ሌላ በቤተ ክርስቲያን የትኛው ዝናና የትኛው ታመስሰራ ነው ስንት የሰሩት እንኳን ሄደዋል? አመሰግናለሁ። መሲሰለመች ያቹ ትልኩልኛ ትስለማ እናትዬ ስታነበው እኮ ነው መጀመሪያ መዘመር ነው እንጂ እኮ ቃሉን አታውቀውም ማለት ነው። ገልጦ ያነበበ ሰው፣ እውር ማብራቱን ያነበበ ሰው፣ ዲዳዎች እንዲናገሩ ማድረጉን ያነበበ ሰው፣ ባህር መክፈሉን ያነበበ ሰው፣ መና ማውረዱን ያነበበ ሰው

እሺ እንደዛ ነው። ለወንድ ብላችሁ ነው የምትሉ ከዛም ከዚህም ስትመጡ ለወንድ ብላችሁ ነው የሚወጣ ነው የምናደርገው። ስለዚህ እኔ እንትን አትበሉ። እንደዚህ አይነት ነገሮች ላይ ፎከስ አትስጡ። እሺ ዝም በሉ ዝም በሉ በቃ መብቷ ነው። ዝስ የሷ ላይፍ ነው የኛ ላይፍ አይደለም። እኛ ራሳችን እናውቃለን። ስለ ራስ ጠይቁ፣ ጥያቄ ካላሽ ስለ ራስ እየጠይቁ። እሺ ማንም ሰው ይምጣ ይሄድ፣ እኛ እንትን አይለንም የሚቀርበት ነገር የለም። ወደዚህ መጣችሁ ወደዛ ሄዳችሁ ምናምን ለራስሽ ነው ለማንም አይደለም። ለእኛ ብሎ የሚኖር የለም። የምትቃጠይው ራስሽ ገነት የምትገቢ ራስሽ ሲኦል የምትገቢ ራ እኛ ምን አገባን አንቺ እኔ ማነኝ ነኝ? የራስሽን ጠበቅ አድርገሽ ያልሽ ባለሽበት። ግን ከዛም ነው ከዚህ ሚዱ ለወንድ ብላችሁ ሃይማኖታችሁን የምትቀሩ ይኖሩ። ግን ለወንድየውም አትሆኑም። ለሃይማኖቷ ያልሆነች ሴት ለወንዱም አትሆንም። ለዛ ለወንድ ብላችሁ ወደ እኛ አትምጡ። ለወንድ ብለን ወደዛ ለሚሄደውም ደንታ የለንም እኛ አሁን እንግዲህ እንደሰማችሁት ነው። ብዙ ሰዎች ብዙ አስተያየት ሰጥተውበታል። እርግጠኛ ነኝ ግማሾቻችሁ ለምንድነው እንደሆነ ይሄን ነገር ያቀረብኩት ታዲያ አንተስ ቢሆን እንደዚህ አይነት ኢሹ አድርገህ የምታቀርብ ልትሉ ትችላላችሁ። ነገሩ ምንድነው እንድንረዳ የፈለግኩት እነሱ እንደገና አራግበውታል። የቲክቶክ ጨዋታዎች ናቸው እንግዲህ እነዚህ አንዱ ማለት ነው። እና ምንድነው ይች ልጅ እንግዲህ ከሰለመች ቆይታለች፣ ወራት አልፏታል። ነገር ግን ምን አደረገች፣ ስታወጣው ማንም አልሰማም። ለምን? ትልልቅ ሌሎች ኢሹዎች ስለነበሩ ተዋጠባት። አሁንም እንደገና ስትለው ተዋጠባት። በቅርቡ ጊዜ ደግሞ እንግዲህ ያው የአሪሲ ጉዳይ መጣ። ልታወጣው ሙከራ ነበር፣ አሁንም ተዋጠባት። እንዲሁም በአሪሲው ጉዳይ ጠፍታ ጠፍታ እንደገና ብቅ አለች። ብቅ ብላ ስለ አሪሲ የኦርቶዶክሳውያን መጎዳት አወራች፣ እስላም ሆነ ማለት ነው። አሁን ደግሞ እንደገና ተኝታ ተኝታ በቅርብ ጊዜ ደግሞ እንደገና በቪዲዮ ላይፍ ልታይ ብላ እንግዲህ መስቆላን ስትቆርጥ ምናምን የምታረግ ነገር ስለመጣች ትንሽ ኢሹ ሆነ ማለት ነው። ይሄ ነገር አይደለም እንዲህ በውዴታ በግዴታ ራሱ አገራችን ላይ ለረጅም ዓመታት ተደርጓል። የግራይ መሐመድን ታሪክ ማንሳት እንችላለን። የውዲት ጉዲት በጣም እና በነዚህ ዘመኖች ሰዎች በግዴት በፍላጎት ሳይሆን በግዴታ አንገታቸው የተቆረጠ መስቀል ተቆርጧል። ይሄንን እናውቃለን። ስለዚህ እንደ ቢግ ዲል ማየት የለብንም። ማወቅ ያለብን በመጀመሪያ ደረጃ ለማን ነው ይሄንን ነገር የምናደርገው ነው። አሁን እዚህ ላይ እነሱ የሚፈልጉት ኢሹ ነው። በቃ አንድ የሆነች ነገር አድርገን የራሳችንን ቢዝነስ ያው እንግዲህ የዚህ ዓለም ነገር በዚህ ጊዜ ስለ ገንዘብ ብቻ ስለሆነ ሩጫ ማለት ነው። እና እሱ አይገባችበት ጉዳይ እያለ ሌሎች ሰዎች ብዙ ነገር እያወሩ ነው። ያ ሳይሆን እኛ ሁላችንም ባለን ሃይማኖት ጸንተን መቆም አለብን ነው። እንግዲህ ያንንም ደግሞ ለሰዎች እይታ መሆን የለበትም ብዬ ነው የማምነው። የእናንተን ኮሜንት ስጡ እያልኩኝ ወደሚቀጥለው ልሂድ። ቢያንስ ሶስት ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴንም እነግራችሁ በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን አንችልም። መታገስ ይገባል። የኛም አካል እስኪያድግ ልንጠብቀው ይገባል። አይዞ፣ በርታ፣ ደሞችን አስተካክላት እያሉ ራስንም ቢሆን መታገስ እስኪያፈራ፣ ወዲው ቸኩሎ አይ እንግዲህ እኔ አንድ ወር ሞከርኩ አልተስተካከሉም፣ እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። እኛንም ቢሆን ብንወርቅም እያነሳን ብንንሸራተት እየደገፍ ራሳችን ራሱ ልንታገሰው ይገባል። በስህተቱ እንዲቀጥል ሳይሆን እንዲበረታ፣ ለራሳችሁም ይቅርታ ማድረግ አለባችሁ። አጉል ይቅርታ አይደለም። አይዞ ትደርሳለ፣ በእግዚአብሔር ኃይል ትደርሳለ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ነው። ሶስተኛ ዳተኞች አትሁኑ ግን ተብለናል። ፈጥነን መወሰን አለብን፣ ግን ለውጡንና ፍሬውን ቶሎ አንጠብቅ ነው። ሶስተኛ የእኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ ከጸለይንለት የማይስተካከል ሰው የለም። ህሊናውም ይመለሳል። ሽፋ አመል ሁሉ ይስተካከላል። ዲያብሎስ ብቻን የማይስተካከለው። ስለዚህ ያን መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን መጠበቅ ማለት ነው። ክትብ ያንስተኛ እንትን ይዣ ነው ህይወት እያሳየን ሞትን አናፍቅም ሳንሸነፍን ልድድን አልጠብቅም ስብር ባሪነቴን ሰው ፊት አላደግም እምብኝ እምብኝ በልቼ ለማልቀ

ያንኑ ያልኖርኩትን መስበክ ማገልገል አይደለም፣ መረገም ነው እንጂ። አደረገም እንጂ በዳይ ሆኜ ልኑር ፍቅር እንዳላገኘው እንደባዶ ሆና ልቤ ሳይሸነፍ ንጹሕ መስሎ መቅረብ አያጸድቅምና፣ ከመንገድ ላይ ጣል እንደው ሚከረፋ የቆሰለ በድን መስቀሉን አስቤ በፍቅር ታጥቤ ፍጹም እስከምደግ ተቀበርኩበት ተሰበኩት ወንጌል ያመንኩበት ቃልህ በድል እስኪያነሳኝ ስበድል ጌታዬ ቤትህን አላርክስ ከተቀመጥኩበት ቆሻሻ ላይ እርሳኝ። አትችልም አይደል አትችልም አይደል በልምድ ያነጥኩትን ከላይ ላይ መቅረፍ የማስመስተል ቅርፊት ዓለም ጉድ የሚያስብል በደሌ ለመዘርገፍ በአመኑ ሰዎች ፊት አትችልም አይደል ሺ ጊዜ ባጠፋ ሺ ጊዜ ብበድል ሺ ጊዜ ብሳሳት ወድጄ ፈቅጄ ከተደፋሁበት ቆሻሻ ላይ መርሳት ትችልም አይለት አውቀዋለሁ እኮ ዝቅ ብለህ ገብተህ ነውር ያደቀቃት ቤቴን ባትከድን የማተበኝ አንተ ቀኝህ ባታግዘኝ በሳንሴ እንደማድም እንደአይነህ ብሌን ለግዝበታት እንኳን እንደማትረሳኝ ከጥልቁ ገብቼ ዘላለም ብቆይም እንደምታነሳኝ፣ ፊትታስበ በተሸሸኩበት ከጠላቴ ምርኮ ጋሻ ጦርን ሰተህ በጥሼ እንደማመልጥ አውቀዋለሁ።

በጣም ጣዕም ላለው ግጥም ለገጠመልን ወንድማችን ቃለ ህይወት ያሰማልን። ውዴቱ ቤተሰቦቼ እንግዲህ በጣም በእውነት በጣም ደስ የሚሉ ነገሮች ብዙ ጊዜ ይገኛሉ። እንደዚህ እንደዚህ ጣዕም ያላቸው ትምህርታዊ ነገሮች እና እንግዲህ በሪያክሽናችን መሀል የግድ ያስፈልጉናል። ለመንፈሳችን እንደነዚህ አይነት ጠቃሚ የሆኑ ነገሮችን ማዳመጥ በጣም ጥሩ ነው ብያምናለሁ። በተረፈ እንግዲህ የራሳችሁን ኮሜንት ስጡ። ቤቴን በላይክ እንግዲህ ሞላ ሞላ አድርጎልኝ ያው ላይክ ነው እንግዲህ ሰብስክራይበሩን የሚያበዛው ይባላል። ይሄን ሁላችሁም ታውቃላችሁ። ስለዚህ ምንጊዜም ላይ ካርጉልኝ ላለው ከወደዳቸዋት በተረፈ በሚቀጥለው ጊዜ እስከምንገናኝ ድረስ ደህና ሁኑ እያልኩ ልሰናበት። አንዲት እንደተለመደችው መዝሙር ላድርግና ልለያችሁ። ደህና ሁኑ። በ ያልኩል የአንተ ልሆን ብቻ ባይቀናም ጉዞዬ የአንተ ልሆን ብቻ ባይሞላም ጓዳዬ

ትመጣለ ጌታ አታጥፍም ቃልህን። አዘገይም አንተ ታውቃለ ስራህን። ታማይነ የማትከዳ የማይለወጥ ዘመን በእምነት ልከተል በምልክት ሳይሆን ታማይነ የማትከዳ